በጣም ለሁላችንም በጣም አስፈላጊ ነው ብዬ ያየሁትን አንድ መጽሐፍ ልጠቁማችሁ እወዳለሁ። እውነተኛው ኢየሱስ የሚል ለሁላችንም በነፃ የታደለ አንድ መጽሐፍ በሰሞኑን በቴሌግራም ላይ ከውጭ አገር ተልኮልኝ እያየሁት ነበር። እና ይሄ መጽሐፍ ምንድን ነው? ብዙውን ጊዜ ከተለያዩ ሃይማኖቶች በኢየሱስ አምላክነት ዙሪያ ላይ በኢየሱስ የክህነት አገልግሎት ዙሪያ ላይ በኢየሱስ ዘላለማዊነት ዙሪያ ላይ ከተለያዩ የእምነት ተቋማት የሚመጡ ብዙ አይነት ጥያቄዎች አሉ በኢየሱስ ዙሪያ ላይ። ስለዚህ በዚህ እውነተኛው ኢየሱስ በተሰኘው መጽሐፍ ላይ ለማንኛውም የእምነት ተቋማት ምላሽ ልንሰጥበት የምንችለው ሀሳብ ያዘለ ከተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ ስለ ኢየሱስ የተነገሩ ወይም ኢየሱስ ደግሞ ስለ ራሱ የተናገረውን የያዘ ትልቅ መልእክት አዘለ መጽሐፍ ነው። በተለይ ደግሞ ወንጌል ስርጭት ለምታገለግሉ ወንድሞቻችን፣ እናቶቻችን ወንጌል ስርጭት ስትወጡ ከተለያዩ የእምነት ተቋማት ለሚመጡባችሁ ጥያቄዎች ምላሽ ለመስጠት በአጭሩ ግልጽና እንዲሁም ደግሞ በስልካችሁ ላይ አውጥታችሁ እያያችሁ ለመመስከር የሚያስችል በጣም ጠቃሚ መጽሐፍ ሆኖ አይቼዋለሁ። እና ይህ መጽሐፍ በአሜሪካን ሀገር በኢንጂነር ዳንኤል የተጻፈ ሲሆን ሻይኖን ዘ ዳርክነስ በተሰኘ የድረገጽ ላይ የምታገኙት ይሆናል። ስለ መጽሐፉ በደንብ እዛ ላይ የተቀመጠ ሀሳብ አለ። ይህንን መጽሐፍ እያነበባችሁ ለወንጌል አገልግሎት ደግሞም በኢየሱስ ዙሪያ ላይ ለሚነሱ ጥያቄዎች ደግሞም ኢየሱስን ለማወቅም ጭምር ደግሞ በጣም ከሁሉ በላይ ደግሞ የሚረዳን መጽሐፍ ነውና እውነተኛው ኢየሱስ የሚል ነው። እውነተኛው ኢየሱስ የሚለውን መጽሐፍ እንድታነቡት እንድትዘጋጁበት ለሌሎችም ስትመሰክሩ ደግሞ ሊረዳ የሚችል ትልቅ መልእክት አዘል መጽሐፍ ነው እና ይህንን እንድታነቡት በዚህ አጋጣሚ ለመጋበዝ እወዳለሁ። ሻይን ኦን ዘ ዳርክነስ የተሰኘ ዩቲዩብ ቻናል ላይ ልታገኙት ትችላላችሁ። ይህንን የጻፈው ወንድማችን ዳንኤል እግዚአብሔር አምላክ ይባርክህ። ደግሞም በነፃ ሰዎች ይህንን አይተው እንዲጠቀሙበት እንዲያገለግሉበት ደግሞም ስለ ኢየሱስ እንዲረዱበት የጻፈው መጽሐፍ ነውና እግዚአብሔር አምላክ ባርክ ለማለት እንወዳለን። ሰጠ ይህም መጽሐፍ በስክሪኑ ላይ በሚያገኙት ሊንክ በነፃ የሚወስዱት ነው። መጽሐፉን ዳውንሎድ ለማድረግ በደብልዩ ደብልዩ ሻይኖን ዳርክነስ ዶት ኦርግ በነፃ የሚወስዱት ነው። አዘጋጅ ኢንጂነር፣ ዳንኤል ታምራት ሻይን ኦን ደ ዳርክነስ ሚኒስትሪ። ዓላማችን ኢየሱስን ማሳወቅ ስሙ ገኖ እንዲታይና ጨለማው እንዲበራ ነው። እውነተኛው ኢየሱስ